እውቀቱን እያየሁ አልተኛም። በእናት አስበባ ያንን መልክ ያንን ውበት እያሰብኩ ስታድር ያሉ ስሜት ሰማ። ሁለቱም አስፈላጊ ነው፣ ግን አንድ ነገር ወቁ። የማርቲም ውበት ለራሷ ነው። የቤዛ ውቀት ለራሷ ነው። ለእኛ ምንም ይፈይድልን ነገር የለም። ይልቅ አሁን ስለ ራሳችን ይቻላል። ይሄኗ በእናት አስባ ከማርቲ ውበት የቤዚ ውቀት ይበልጣል። አንተ ልጅ ማመር ጀመርክ እንዴ? አስማት አስማት፣ የሆነ ሀሳብ ከሆን ከዚህ ጭንቅላት ውስጥ ልቅ የሚለው በእናት ጋይስ እኔ ግን መጨነቅ ምን የሚለው ሀሳብ ጭራሽ አልተመችኝ። አንተ በእናትህ ድሮም ነው ግራ አንቺ፣ ምንድን ነው ችግር? ማናደድ ምን እንዳታስቢው ማ

አንቺ ደስ ብሎኛል። አንቺ ባለ ዋንጫ ያላልሻት ምን ፈለግ፣ ከአንቺ ውጭ የሚፈለግ ነገር አለ? ተው አሁን ይሄ ዲስኩ ለምን፣ ተው ለምን እንደፈለግኩ ንገርም፣ ለምን እንደፈለግኩሽማ እኔ ካወቅኩህ በቃ። እውቀት ላይ ያለው እውቀት ደስ ይላል በእውነት። በቆሎ ራስ ነገር ነው። ስሚ ቆይ እሺ፣ ይህን ድምፅሽን አንቺን የመሰለሽ ቆንጆ ስትሆን ሰራጣች በጣም ትሰኩላል። ለምሳሌ ሄድ በቃ እና በኋላ እንገናኝ ደግሞ ጀርሶች ነው እና

ምንድነው ዛሬ ደግሞ ተማሪው ቤት ሄደ? እኔ እኮ ከአራት አድረስ የሚመጣው? እውቀቴን ላካፈላችሁ ላስተምራችሁ ነው። ይሁን እኔ ማስተማሪያን እንቀጥላለሁ። እኔው ምን ነበር ባለፈው የተማርነው? የሚያሳሰኛል ነው በዋናነት ስለ ኢኮኖሚ ሲሆን ለዚህም ደግሞ እንደሄደን የኢትዮጵያን ኢኮኖሚ አንስተን ነበር የተማርነው። ለምሳሌ የኢትዮጵያ ኢኮኖሚ እንዴት እንደተገረበረና እንዴት እንዳደገ እንዲሁም ደግሞ እንዴት እንደሚቀጥል ኢትስ ኮሬክት፣ በጣም ጥሩ ሌላ እንቀጥላለን። ሌላው የኢኮኖሚክስን አዎንታዊና አሉታዊ ጥቅም ያየ ነው። አዎንታዊ ስንል ዜጎች በኢኮኖሚ እንቅስቃሴያቸው ከሻጭ ወደ ገዥ ያላቸው መስተጋብርና መረጋጋትን የሚገልጽ ነው። አሉታዊው ደግሞ ከዚህ በተቃራኒ ማለት ነው። በጣም ደስ ይላል። ስለዚህ እየገባች ነው ማለት ነግራችኋል። በጣም ጥሩ ገብቷችኋል ማለት ነው የተማርነው። ስለዚህ ያለ ምክንያት አይደለም እኔ ከክላስ አሰጥቼ እዚህ ጋር ሳስተምራችሁ ምን ተነስተናል? እሺ ሶ ዛሬ ደግሞ የምንማረው ኢትዮጵያ ኢዱኬሽናል ሴክተር ወይም ኢትዮጵያ የትምህርት አሰጣጥ ዘርፋ ምን ይመስላል የሚለውን ማለት ነው። በጣም አሪፍ ሶ ኢትዮጵያ

እባክሽ ደረቅ ነገር ነው የተለማመጥኩት ያለ ቢተሰማኝ ነው እሱ ምን ቢነግረኝ ፈቃደኛ ቆይቶጃለች። ይሄ ጥያቄ ነው ባልወደው አሁን እሱን አጀንዳ አርገን እዚጋ እናወራዋለን። በቃ ለምን ሳትነጋገሩ አትፈቃቀሩ? ሌሎች ጨዋታ አረግሹ። እን እንዴት ነው እሱ ሳይነግረኝ ምን ይላቅ ምችላል በሚያደርገው ነገር ነው። ቆይ እንትን እንዴት ነው የምታስቡት? መቅረት ካለበት ይቀራል እንጂ መቼም አልነግረውም እንዴ። ሁለት ዓመት ሙሉ አፍቅረሽ ሰዓት ነገር ልትለያይ መለየት ምን አመጣው? ከዚህ በፊት እንደነበርንበት አሁን እንዳለንበት እንቀጥላለን። ሌላ ሰው ቢያፈቅርስ? በዚህ እንደዚህ አትበይ ወይ ማርቲ። ግን ሁለት ወዶ ይቻላል እንዴ? ፈጣሪ ሆይ! እናንተ በኔ ቦታ ሆናችሁ ካላያችሁት መቼም አትረዱኝ። ነገሮችን ቀለል አድርጋችሁ ነው የምታዩት ማርቲ። እኔ ባንቺ ሰን አልገባም። ሳስበው ግን ሁለታችሁም አንድ ናችሁ። ማራታት አትፈልጉም። ለማንኛውም እናስብበታለን። ሆነች ማርቲ በጣም ደረጥ ነው። ላለመሸነፍ የምታደረገው ነገር አንድ ቀዋጋ ያስከፍላል። ለመናገር የምትፈልገው ነገር ተናገር። መጠየቅ የምትፈልገው ነገር ጠይቅ። ኤርሚ አታርፍሽ። ማርሲ አሳይመንቱን ዳርሽ

ያቺ ጓደኛሽ እንደምገላት ንገሪያት። እሺ፣ ሁለተኛ ከሷ ጠገም እንዳላያት። ስለየትኛ ጓደኛ? ስለ ሩት ወይ ስለ ወይዛ? ያቺ ቤዛ ተብዬዋ ናታ? ምንድነው እንደዛ የሚያስለጠለጣ ሲል ልጅ አረች? እንደ አያምርባትም ንገሪያት። እሺ ቆይ፣ ምን አርጋሽ ነው? እስቲ ንገሪ። እሱ አንቺን ላይ መለቀለም። ንገሪያት፣ የተባልሽውን ብቻ ንገሪያት። አንቺ ልጅ፣ ልጅቷ እንደዚህ ጣንደሻሻት ለምን ሀብል እሷን ይወዳታል እንጂ ኮሳ እሱን አትወዱም እንደማትወዱ አውቃለሁ ለዛም ነው ከሱ ራቂ እያልኳት ያለሁት እሷን ብጠይቀት ያሻሉ እባክሽ ዝም ብለሽ አስለፍለፊ በማያ ገባሽ አትበይ የተባለሽውን ብቻ ሂደሽ ንገሪያት ደግሞ ረሰችው ትናንትና እንዳየዋት ንገሪያት እሺ ምን ሆነሽ ነው ገና ከመምጣትሽ ተትበሻል? አንቺ ደግሞ አሞኛል ብዬሽ አልነበረ? እ እስካሁን አልቻልሽም? እኔ አልቻለኝም። እባክሽ አሁንም አንቺ እንዳይደብርሽ ደስ ትናንት ተገናኝታችሁ ነው ዛሬ እንደ እስቲ ላይን ባክሽ ማለት ምን ማለት ነው? ደሞስ እኔ የምልሽ በዚህ አብሳላትን ታቀታለሽ እንዴ እንዴ! ማናት? አብሳላት አብሳላት አብሳላት? አላወቅኳት። አራት አቀታለሽ ባክሽ። ያቺ ቀበጧ ማነች? ቆይ እሽሩትስ አስታወሻል? እንደውም የሆነ ቀን ወደኛ ቤት የሄድን ያለ ስለቤት የጠየቀች ነች። አወኳት። አሁን ደግሞ ምን አለችሽ?

ቤዛ ናይ ተባረክን አንድ ላይ ታቸዋለች። እናቲያቸው ታዲያም ችግር አለ፣ ችግርም አለ።